ሰላም ጠና ጸለን ተመልካቾቻችን፣ የህዳር 2 2018 ዓ.ም ተመረት የዕለተ ማክሰኞ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁም ቆየው ረዴት ጌታቸው ነኝ። አብራችሁም ቆዩ። አርዕስተ ዜና ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፉር በኢትዮጵያ ገበያ ሊሰማራ በሚችልበት ሁኔታ ላይ ውይይት ማድረጉ ተሰማ። የዓለም የምግብ ፕሮግራም በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎቶች ከግማሽ ትሪሊየን ብር በላይ እንደሚያስፈልገው አስታወቀ። ወደ ውጪ ስናልፍ ዓለም አቀፉ ማህበረሰብ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስድ ተመድ አሳሰበ። ወደ ቀዳሚ ዜናችን እንለፍ። የብሔራዊ መረጃና ደህንነት አገልግሎት በህገወጥ መንገድ የውጭ ምንዛሬ አሻጥሮችን ፈጽመዋል ባላቸው ከ አንድ መቶ በላይ ተጠርጣሪዎችን በቁጥጥር ስር መዋሉን አስታወቀም። የብሔራዊ ባንክ ገዢ እዮብ ተካልኝ የማያዳግም እርምጃ እንወስዳለን ሲሉ ከዛቱ ሶስት ሳምንት በኋላ ለታጠቁ ቡድኖች ድጋፍ ሲያደርጉ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን የደህንነት ተቋሙ አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ትላንት ህዳር አንድ ቀን 2018 ዓ.ም ምሽት ባሰራጨው መግለጫ በህገ ወጥ መንገድ የውጭ ምንዛሬ አሻጥሮችን ሲፈጽሙ ተደርሶባቸዋል ያላቸውን 112 ተጠርጣሪዎች በቁጥጥር ስር መዋሉን አስታውቋል። የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ ከሶስት ሳምንታት በፊት በአሜሪካ ዋሽንግተን ከሚገኙ ሀዋላ አስተላላፊዎች ጋር ከተነጋገሩ በኋላ በቪዲዮ በተሰራጨ መልእክታቸው የመጨረሻ ሲሉ የጠሩትን ማስጠንቀቂያ አስተላልፈው ነበር። ዶክተር ኢዮብ በወቅቱ ከሀዋላ አስተላላፊ ድርጅቶች መካከል ሽብርተኝነትን በገንዘብ የሚደግፉ መኖራቸውን መንግስታቸው እንደደረሰበት በዚህም ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ማሰባቸውን ለውይይቱ ተሳታፊዎች መግለጻቸውን አስታውቀው ነበር። አክለውም የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም፣ አካውንት ብቻ በመዝጋት የሚመለስ ነገር እንዳልሆነም በግልጽ ማንሳት እፈልጋለሁ። ተቀባዮቹንም ሆነ ላኪዎቹን ያካተተ ሰፊ የማጥራት ስራ ሰርተናል፣ ወደ ተቀናጀ እርምጃ እየገባ ነው ሲሉ አስጠንቅቀው ነበር። ከእርሳቸው ማስጠንቀቂያ 20 ቀናት ገደማ በኋላ የብሔራዊ መረጃና ደህንነት አገልግሎት ባሰራጨው መግለጫ በቁጥጥር ስር ከዋሉት ሰዎች በተጨማሪ 519 የባንክ አካውንቶች መታገዳቸውን የተለያዩ ኤግዚቢቶች መያዛቸውን አመልክተዋል። ዋና ገዢው በመግለጫቸው ሽብርተኝነትን በገንዘብ የሚደግፉ እንዳሉ የደረስንባቸው አሉ ካሉት ጋር በሚስማማ መልኩ አገልግሎቱም ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስወራዎች፣ የገንዘብ ስወራዎች ህገወጥ የገንዘብን ህጋዊ የማስመለስና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን በመግለጫው አመልክቷል። ግዙፉ የዓለም አቀፍ የችርቻሮ ኩባንያ ካርፉር በኢትዮጵያ ገበያ ሊሰማራ በሚችልበት ሁኔታ ላይ ውይይት ማድረጉ ተሰማ። የኢትዮጵያ ኢንቨስትመንት ኮሚሽን ግዙፉ የችርቻሮና የጅምላ ንግድ ኩባንያ ከሆነው ካርፉር ከፍተኛ የስራ ኃላፊዎች ጋር መወያየቱ ታውቋል። ውይይቱ ካርፉር በኢትዮጵያ በጅምላና ችርቻሮ ንግድ ላይ ሊሰማራ በሚችልበት ሁኔታዎች ላይ ያተኮረ መሆኑን ኮሚሽኑ አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ለካርፉር ተወካዮች ኢትዮጵያ በቅርቡ ለውጭ ባለሀብቶች ክፍት ስላደረገቻቸው አዳዲስ የኢንቨስትመንት ዘርፎችና አማራጮች ላይ ሰፊ ገለጻ አድርገዋል። የካርፉር ዓለም አቀፍ ፍራንቻይዝ ዳይሬክተር የሆኑት ኤማ ኮፔ የኢትዮጵያን ገበያ ለረዥም ጊዜ እንደ መዳረሻ ሲመለከቷት እንደነበር ገልጸው የወጪና ገቢ ንግድ ዘርፉ ለውጭ ባለሀብቶች ክፍት መደረጉ ምቹ አጋጣሚ መፍጠሩን ተናግረዋል። የኩባንያው ኮሜርሻል ዳይሬክተር ጄሮም ቦንዚ በበኩላቸው ኢትዮጵያ ውስጥ ለመሰማራት የሚያስችል የቢዝነስ ሞዴል እያዘጋጁ መሆናቸውን ጠቅሰዋል። አክለውም እቅዱን ወደ ተግባር ለመለወጥ የሚያስችል ቡድን በቅርቡ ወደ አገር ውስጥ እንደሚልኩ አስታውቀዋል። ቀዋል ሲል የኢትዮጵያ ኢንቨስትመንት ኮሚሽን ገልጿል። እንደ ኤሮፓያ ን አቆጣጠር በ1959 ዓ ም በፈረንሳይ የተመሰረተው ካርፉር በአውሮፓ፣ እስያ፣ አፍሪካና ላቲን አሜሪካ በሚገኙ ሱፐር ማርኬቶች በየቀኑ በሚሊዮን የሚቆጠሩ ደንበኞችን የሚያስተናግድ ዓለም አቀፍ ተቋም ነው። የዓለም የምግብ ፕሮግራም በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎቶች ከግማሽ ትሪሊየን ብር በላይ እንደሚያስፈልገው አስታወቀ። ተቋሙ ለአምስት ዓመታት ስትራቴጂካዊ እቅድ ያስፈልጋል ብሎ ያሰበው ገንዘብ 3.3 ቢሊየን ዶላር ወይም 555 ቢሊየን ብር አካባቢ መሆኑ ተገልጿል። በኢትዮጵያ 129.7 ሚሊዮን ሕዝብ ዝቅተኛ ገቢ ያለው መሆኑንና አገሪቱ ከ193 ሀገሮች በድህነት 180ኛ ደረጃ የያዘች መሆኗን የተቋሙ ደረጃ አመላክቷል። ሀብታም አያሌው ተጨማሪ ያላት። ኢትዮጵያ ከፈረንጆች 2018 ጀምሮ ተደጋጋሚ ሰው ሰራሽ እና ተፈጥሯዊ ቀውሶች ማለትም ድርቅ፣ ጎርፍ፣ የበረሃ አንበጣ፣ ግጭት፣ የኮሮና ቫይረስን ጨምሮ የተለያዩ ፈተናዎች እያንዳንዱን ቤተሰብ ለከፍተኛ ችግር ማጋለጡን የዓለም ምግብ ፕሮግራም ሪፖርት አስታውቋል። በዚህ ምክንያት የኢኮኖሚ እድገት እንዲቀዛቀዝ፣ የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢ መንገድ እንዳይዳረስ ማድረጋቸውን ድርጅቱ አብራርቷል። በኢትዮጵያ ከ80 እስከ 85 በመቶ የሚሆነው ህዝብ በዝናብ ላይ በተመሰረተ ግብርና ላይ ህይወቱን እየመራ መሆኑን የገለጸው ድርጅቱ የማህበራዊ ድጋፍ አቅርቦት አገልግሎት ለኢትዮጵያ ሀገራዊ እድገት ዋነኛ መገለጫ ነው ብለዋል። የዓለም ምግብ ፕሮግራም በመጪው አምስት ዓመት ለሚያከናውናቸው ተግባራትም በእቅድ ከተያዘው አጠቃላይ ገንዘብ ውስጥ እንደ አውሮፓውያን አቆጣጠር በ2026 101 ቢሊዮን ብር፣ እንደ አውሮፓውያን አቆጣጠር በ2027 105 ቢሊዮን ብር፣ እንደ አውሮፓውያን አቆጣጠር በ2028 104 ቢሊዮን ብር፣ እንደ አውሮፓውያን አቆጣጠር በ2029 101 ቢሊዮን ብር እንዲሁም በ2030

በመሆኑም የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎቶች ከግማሽ ትሪሊየን ብር በላይ ሊያስፈልገው እንደሚችል ባወጣው በድርጅቱ ስትራቴጂካዊ ረቂቅ ሰነድ ላይ አስታውቋል። ረቂቅ ሰነዱ የዓለም ምግብ ፕሮግራም የስራ አመራር ቦርድ በዛሬው ዕለት ህዳር 1 ቀን 2018 ዓ ምት ባደረገው መደበኛ ስብሰባ ውይይት እንደተደረገበትም ተገልጿል። ለአምስት ዓመት ስትራቴጂካዊ እቅድ ያስፈልጋል ተብሎ የታሰበው 3.3 ቢሊዮን ዶላር ወይም 55 1.5 ቢሊዮን ብር መሆኑን ረቂቁ አክሏል። ረቂቅ ሰነዱ በኢትዮጵያ 129.7 ሚሊዮን ሕዝብ ዝቅተኛ ገቢ ያለው መሆኑንና አገሪቱ ከ193 አገሮች በድህነት 180ኛ ደረጃ ላይ የያዘች መሆኑን አመላክቷል። ያለ ምግብ ፕሮግራም የአምስት ዓመት ስትራቴጂ እቅድ እንደ ኤሮፓውያኑ አቆጣጠር ከጥር 2026 እስከ ታህሳስ 2030 ድረስ የሚተገበር ሲሆን በተያዘ ወርም ውይይት ተደርጎበት ጸድቆ ወደ ስራ ይገባል ተብሎ ይጠበቃል። በፕሮግራም ረቂቅ እቅድ ማብራሪያ ላይም እንደተቀመጠው ኢትዮጵያ ምንም እንኳ ከፍተኛ የሚባል ልማት ልማትና የኢኮኖሚ እድገት እያስመዘገበችው ቢሆንም የአስር ዓመቱ የልማት እቅድ መሰረት እንደ ኢሮፓያን አቆጣጠር በሀያ ሰላሳ የብልጽግና ተምሳሌት ለመሆን በዓለም አቀፍና ቀጠናዊ ቀውሶች፣ በአገር ውስጥ ግጭት፣ በኢኮኖሚና በአየር ንብረት ቀውስ እንዲሁም በድህነት መጨመር ምክንያት እቅዱ እንደታሰበው ሊሄድ አለመቻሉንም አመላክተዋል። በተጨማሪ መዋቅራዊ ችግሮች የኢኮኖሚውን የመለወጥ አቅም እያዳከሙ የምግብ ድህነትን እያባባሱ መሆናቸውን አመላክተዋል። የዓለም ምግብ ፕሮግራም በዘርፉ ብዙ ማዕቀፎች የምግብ አቅርቦት በተሻለ መንገድ ተደራሽ በማድረግ ድጋፍ ፈላጊዎች ራሳቸውን በምግብ ለመቻል የሚያግዟቸውን ተግባራት በማከናወን የችግር ተጠቂነትን የሚያባብሱና ስር የሰደዱ ችግሮችን በመቅረፍ መቋቋም እንዲችሉ የተለያዩ ተግባራትን ያከናውናል ተብሏል። የአምስት ዓመት እቅዱ እንደሚያብራራውም የምግብ እጥረት ያለባቸው ሰዎች በተለይም ስደተኞች፣ ተፈናቃዮችና ለቀውሱ የተጋለጡ የማህበረሰብ ክፍሎች ደህንነቱን የጠበቀና በንጥረ ነገር የበለጸገ በቂ ምግብ እንዲቀርብላቸው ለማድረግ ያለመነውም ተብሏል። እንደ ኢሮፓያን አቆጣጠር በሀያ ሰላሳ ለችግር የተጋለጡ የማህበረሰብ ክፍሎች የተሻለ ህይወት እንዲመሩ ጤናማ አመጋገብ እና የኑሮ ስርዓት እንዲኖራቸው የተሻለ የትምህርት ስርዓት እንዲገነባ በማድረግ ዜጎች በሙሉ አቅማቸው በኢኮኖሚ ተሳትፎ እንዲኖራቸው የሚያደርግ ተግባር እንደሚከናወን ሰነዱ አመላክቷል። በተጨማሪም የመንግስትና የግል ተቋማት ለአደጋ ጊዜ ምላሽ መስጠት የሚያስችላቸውን ቁመና እንዲገነቡ ማስቻል፣ የሰብአዊ እርዳታ ተቋማትና የልማት ድርጅቶች የተሻለ አገልግሎት እንዲሰጡ ማስቻል፣ ለሰብአዊ እርዳታ በቂ ምላሽ የሚሰጡበት ሁኔታ ማመቻቸት እና የተሻለ ቁመና መፍጠር የሚሉት በሰነዱ ላይ ተመላክተዋል። የፕሮፌሰር ላጲሶ ጌዴሌቦ ሥርዓተ ቀብር በዛሬው ዕለት ተፈጸመ። የታሪክ ተመራማሪው ፕሮፌሰር ላጲሶ ሥርዓተ ቀብራቸው በዛሬው ዕለት ህዳር 2 ቀን 2018 ዓ.ም በጴጥሮስ ወደ ጳውሎስ መካነ መቃብር ተፈጽሟል። የፕሮፌሰር ላጲሶ አስክሬን ሽኝት ስነ ስርዓት በአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ከተካሄደ በኋላ ከፍተኛ የመንግስት ስራ ኃላፊዎች፣ ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት ሥርዓተ ቀብሩ ተፈጽሟል። የታሪክ ተመራማሪው ፕሮፌሰር ላጲሶ ባደረባቸው ህመም ህክምና ሲከታተሉ ቆይተው ጥቅምት 30 ቀን 2018 ዓ ም ከዚህ ዓለም በሞት መለየታቸው ይታወቃል። ተመራማሪው በሞት የተለዩት ባደረባቸው ህመም ህክምናቸውን ሲከታተሉ ቆይተው በ87 ዓመታቸው መሆኑ ናሁ ቴሌቪዥን በትላንትና እለት መዘገቡ ይታወሳል። ፕሮፌሰር ላጲሶ በኢትዮጵያ እንዲሁም በአፍሪካ የታሪክ ጥናትና ምርምር በማካሄድ የተለያዩ የታሪክ መጽሐፍትን ለአንባቢያን አበርክተዋል። የኢትዮጵያውያንን የጋራ ሴት የባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲታወቅም ከፍተኛ አስተዋጽኦ አበርክተው አልፈዋል። ናሁ ቴሌቪዥንም ለፕሮፌሰር ላጲሶ ወዳጅ ዘመዶቻቸውና ቤተሰቦቻቸው በሙሉ በድጋሚ መጽናናትን ይመኛል።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 ካሽኮ የአዲሱ ትውልድ ብራንድ። እነሆ የምስራች፣ የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።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 እንዲወስድ ተመድ አሳሰበ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ኃላፊ በሱዳን ኤልፋሽር እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወሰድ አሳሰቡ። ዓለም የዘር ማጥፋት ወንጀል እስኪታወጅ ድረስ መጠበቅ የለባትም ሲሉ አስጠንቅቀዋል። ቡድኑ ከ አስራ ስምንት ወራት ከበባ በኋላ ኤልፋሸርን መቆጣጠሩን ተከትሎ ዘር ተኮር ግድያዎችን ጨምሮ የሰዎች እገታና ጭካኔ የተሞላባቸው ድርጊቶች መፈጸማቸውን የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። የተባበሩት መንግስታት ድርጅት የሰ በመጨረሻ የአሜሪካው ምክትል ፕሬዚዳንት የኬንያ ጉብኝታቸውን ሰረዙ። የኬንያ መንግስት የአሜሪካ ምክትል ፕሬዚዳንት ጄሪ ቫንስ በዚህ ወር መጨረሻ ወደ ሀገሪቱ ሊያደርጉት ያቀዱትን ጉብኝት መሰረዛቸውን አስታውቋል። ጉብኝቱ ከህዳር 22 እስከ 23 ቀን 2025 በደቡብ አፍሪካ ሊካሄድ ከታቀደውና ፕሬዚዳንት ዶናልድ ትራምፕ ከሰረዙት የቡድን ሀያ አባል ሀገራት ስብሰባ ጋር የተያያዘ ነበር ተብሏል። ቫንስ ከቡድን ሀያ አባል ሀገራት ስብሰባ በኋላ ናይሮቢን እንደሚጎበኙ ይጠበቅ ነበር። ይሁን እንጂ የአሜሪካ የልኡካን ቡድን ጉዞ መሰረዝ የምክትል ፕሬዚዳንቱም የናይሮቢ ጉብኝት እንዲሰረዝ አድርጓል የተባለው የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቮልከር ተርክ ከኤኤፍፒ ጋር በነበራቸው ቆይታ አሰቃቂ ወንጀሎች እየተፈጸሙ መሆናቸው ግልጽ ነው ሲሉ ገልጸው ከበባው ራሱ አሰቃቂ ወንጀል እንደነበር አጽንኦት ሰጥተዋል። ሰዎች ከበባ ውስጥ በነበሩበት ወቅት አስከፊ ሁኔታዎች ውስጥ ይኖሩ ነበር ያሉት ኮሚሽነሩ አክለውም ምግብና ውሃ እንብዛም አያገኙም ነበር፣ በዚህም የእንስሳትን መኖ ሳይቀር ለመመገብ መገደዳቸውን የሚጠቁሙ ሪፖርቶች አሉም ብለዋል። የጅምላ ግድያ ስለመፈጸሙ የሚጠቁሙ እምነት የሚጣልባቸው ማስረጃዎች አሉን ሲሉ ገልጸው ሰዎች ይህንን አሰቃቂ ሁኔታ ለመሸሽ ሲሞክሩ የጥይት እሩምታ ሳይቀር ይከፈትባቸዋል ብለዋል። ድቡ ድብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳቻል። እዚህ ስፍራ ከአልጋው ላይ ግድም፣ ከኳሱ ጋር ትግል፣ ከሽዋዥቤው ጋር ጩኸት፣ ጀልባ ይጎተታል። ቤተሰብ ታውንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ ይፈራው ይመለሳል። አንዳንዱ ለነፍሱ ህይወት አደን ቦርሳ ያነግታል። የህፃናቱ ዋና የወጣቶቹ ትዕይንት ድብርት ለሳቅ ቦታውን የሚለቀበት ስፍራ የማታው ካምፋየር የፍየሉ ጥብስስ ጨፈራው ሲደራ ማዱ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ ዋኝተው የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ። ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዕዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም፣ ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ። ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርግ ግባሻ ሸመኔት ተባብለው ተቀጣጥሮበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው ፍቅራቸው መገናኛ ምክንያት ሲያደርጉትም! አዋሳ ላንጋኖ ነው ለሽርሽር ጃዩሽ ተባብሎበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣለለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮዜታ ማሪና ቢች ሪዞርት ተመርካቶቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያቸው የቆየት ረዴት ጌታቸው ነኝ። ጤና ይስጥልኝ።